ያባዬ ትልት መጣ ነው? እህት አለው እንዴ? አዎ፣ ሁለት እህቶች አሉት። የቷ ናት የምትመጣው? መስማትና መናገር የማትችለዋ ነች። አሁንማ ነገሮቹ አሪፉ ነው ልና የምትመጣው ሴትዮ ግን ማነች? ከቱት የባሰች እንዳትሁ። እሱ ከሄደልን ሌላው ትርፍ ነው። ትልቅ ሰው ናት እንዴ? እንደዛ ሳይሆን እንደነገርኳችሁ ህመምም ምናምን አለ። በቻልነው አቅም እሷንም ለመንከባከብ እንሞክራለን። አደራ እንግዲህ ራሳችሁን መንከባከባችሁንም እንዳትረሱ እሺ ራስሽ ምን ሆነሽ ነው? ቆይ ምንድነው? ሰላም የማትፈልጊው ለምንድነው? ቆይ ሁላችሁም ለእሷ የምትከራከሩት ሁላችንም ሰላም ስለምንፈልግ። እኔ ሰላም ያጣሁት በእሷ የተነሳ ነው። በእሷ አይደለም፣ በራስሽ ነው ሰላምሽን ያጣሽው። እንዴ እሷ ቁርስ አቅርብ ነው ያለችው። አርፈሽ አቤ እሱ እዚህ ነው። እህቶቹን እዚህ ይጨቁናል ወይ ምን ሆነች? አታትም እንዴት ተከናንባ ነፃነቷ ስትነፈገ ነው ልጅ እኮ ነው የሚመስለው። ምግብ ደብቀሽ ነው የምሰጣት? ለምን እደብቃለሁ? ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ ምሳዋ ነው እወደዳለሁ ብለሽ ልክ እንዳታልፊ። የምትፈለው እኮ ያንቺ አይደለም። እና አንቺ ነው የገዛው? ወንድምሽ ነው። ለማንኛውም እኔና ዳኒ መኝታ ቤት እንዳትመጪ፣ እኔና ዳኒ መኝታ ቤት እንዳትመጪ፣ ተሳስተሽ እንዳትመጭ፣ ትረብሽናለሽ። ትሰራለች። ክፍላችን አልገባችንም። አሁን ሽቱ፣ በሽተኛ ነሽ እንዴ? አያመኝም። በቃ ኩሽናት ነው እዛ ምትሰራለች። ገንዘብ የማይሰጥ ምኑ ጥሩ ይባላል? ኧረ እባክሽ አሁን እንኳን ጅሉናል። ቤቱንና ሌላ ሌላ ነገሩን ከወሰድን በኋላ አባትና ልጅና ጨለላቸው። ወይ ግን ምን ሆና ነው እንደዚህ? ምን ቅርብ ላይ ወጣችሁ ያወራነው ሰምታን ይሁን እንዴ? አዎ እንደሱ መጠርጠር መቻል ትልቅ ነገር ነው። ስያት ራሱ ትቀፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት ካሌብ ግን ምን አስቦ ነው የአባዬ እህት አክስቴ ትመጣለች ብሎ ከተናገራቸው በኋላ እኔ ደግሞ ለረጅም ጊዜ ፊልድ ይሄዳሉ ብሎ ወጥቶ እናም ደግሞ እሱ ራሱ እንደ ሴቶቹ ተሸፋፍኖ ተከናንቦ እዛ ቤት ተመልሶ የመጣው ማለት ነው። እቅዱም እንዲሳካለት ይመስላል። መጀመሪያ ሲነግራቸው የምትመጣው የአባዬ እህት መናገርም መስማትም አትችልም ብሎ ነግሯቸዋልና አሁን እዛ ቤት ከመጣ በኋላ የሚያደርጉትን ነገር እንደ ልቡ ያያል፣ የሚያወሩትን ነገርም እንደ ልቡ ይሰማል። እናም ደግሞ ለምንድነው የማትናገረው አክስታችን ብሎ ጥያቄ እንዳያነሱበት መጀመሪያ የምትመጣው አክስቴ አትናገርም ብሎ ነግሯቸዋል፣ እና እዛ የሚፈጠረውን ነገር እንዳለ እንደ ልቡ እያየ እንደ ልቡ እየሰማ ነው። ይሄን ነገር ግን ማድረግ ለምን አስፈለገ? እዛ ቤት ቲናና ዳኒ የሚያደርጉትን ነገር ከዚህ በፊትም ትሁትና አባቱ ደጋግሞ ሲነግሩት ነበር። ያንተው መኝታ ያንተው አልጋ ላይ ተጋድሞ ይተኛሉ፣ አንተ ፊልድ በይርክበት አጋጣሚዎች ሁሉ እንደዚህ ያደርጋሉ እያሉ እዛ ቤት የሚፈጠረውን ነገር ሁሉ እየነገሩት ነበር። ወይስ እነሱን አላምን ብሎ ወይ ደግሞ የሚፈጠረውን ነገር በራሴ ላየው በራሴ ላረጋግጡ ብሎ ነው እዚጋ ካሌብ እያደረገ ያለው ነገር ግልጽ አይደለም። ግን በስተመጨረሻ ላይ የሰማው ነገር በጣም አበሳጭቷታል ማለት ነው። እዛ ኪችን ውስጥ ቲና መታ ትሁት ላይ ከዳኒ ጋር ያለኝን ጊዜ ላሳለፍ እንዳትረብሹኝ ብላ ስትቆጣቸው ይሄ ነገር ነው በጣም ያበሳጭ። እናም ደግሞ እዛ መኝታ ክፍል ውስጥ ሁለቱ ተቃቅፎ አይቷቸው ነበር የወጣው ይሄን ይሄንን ነገር እነሱም ቀድሞ እየነገሩት ነበር። እንደዚህ ያረጋሉ እንደዚህ ያረጋሉ ብሎ ኢቨን እሷ ያኔ ራሱ አርግዣሉ ባለችበት ሰዓት አባቱ ያረገዘችው ልጅ ያንተ አይደለም እሱን ደግሞ ስታወራ ሰምቻለሁ። ከዳኒን ያረገዘችው ልጁ ያንተ አይደለም ብሎ ደጋግሞ እየነገረ ተናግረው ነበር። ይህን ነገር እነሱን ማመን አቅቶት ነው ወይስ እዚህ ጋር ምን አስቦ ነው የሚለው የካሌብ እቅድ ግልጽ አይደለም ማለት ነው። ቲና ግን መጀመሪያ በጣም ደስ ብሏት ነበር። ፊልድ ይሄዳለው በጣም ረጅም ጊዜ እዛ እቆያለሁ ሲላት በጣም ደስ ብሏት ነበር። እንደውም ዳኒ ሲመጣ ይህንን ደስታዋን ለሱ የነገረችው ማለት ነው። ካሌብ ለረጅም ጊዜ ፊልድ ይሄዳል፣ እናም ደግሞ ሰፊ ጊዜ ይኖሩናል ብላ በጣም ደስተኛ ሆና ለዳኒ ስትነግረው ዳኒ እንደውም ተገርሞባት ነበር። እውነትም ደስታ በጣም ርቆሻል። ይሄ ምኑ ያስደስትና ነው? በዚህ የምትደሰችው? ብሏት ነበር። ግን እሷ እዛ ጋ የሆነ ደስታዋ የሚ መስለው ባለፈው ያሰበችውን ከካሌብ አባት ጋር እሱን ይዤ ሂጄ ቤቱን ወደ እኔ እንዲያዞር አረገዋለሁ የሚለውን እቅዷን ልታሳካ መስሎን ነበር። ግን እሷ እዛ ጋር በጣም ያስደስታት፣ በጣም ረጅም ጊዜ አለኝ፣ በጣም ብዙ ጊዜ ያለኝ ያንን ጊዜን ደግሞ ከዳኒ ጋር አሳልፋለሁ የሚለው ነው በጣም ያስደስታት። እና ይሄ ነገር ደግሞ ለዳኒ ምንም አልመሰለውም። እሱ እንደውም በጣም ተደስቻለሁ ብላ ስትነግረው የመሰለው የሆነ እቅድ፣ የሆነ ደግሞ ያሳካችው ነገር ወይ ደግሞ የሆነ ሊሳካ ያለ ነገር ያለ መስሎት ነው። እዛ ጋር በጣም ደስ ብሎት እሱም ደግሞ ምንድን ነው ብሎ ሰፍ ብሎ ይጠበቃት። ያው እሱ የሚፈልገው የሆነ ነገር የሆነ ገንዘብ ወይ ደግሞ የሆነ ተጨባጭ ነገር ከዛ ቤት ወስዶ መውጣት ስለሚፈልግ በዛ ዙሪያ ወይ በንብረት ዙሪያ የሆነ አዲስ የተፈጠረ ነገር ያለ መስሎት ነበር በጣም ደስተኛ ሆኖ ሲሰማት የነበረው። ግን ደግሞ እሷ ይሄንን ስትነግረው እሱ የእሷን ያክል ሊደሰትላት አልቻለም ማለት ነው። እሱ ያው እሷን አይፈልጋትም፣ ሌላ ፍቅረኛ አለችው የሆነ ነገር ከሷ ካገኘ ሊተዋት እንደሚፈልግም ደጋግሞ ከዚህ በፊት ሲያወራ ነበር ከጓደኛው ጋር በስልክ ማለት ነው። ይሄ ደግሞ እሱን ሊያስደስተው አይችልም። እሱ የሚፈልገው ብር ስለሆነ ከሷ ጋር ሰፊ ጊዜ አሳለፍኩ አጭር ጊዜ አሳለፍኩ የሚለው ለእሱ ምንም አይደለም ማለት ነው። ካሌባውን እዚህ ጋር እያደረገው ያለው ነገር እዛ ቤት የአባቱ እህት መስሎ መግባቱ ከአባቱ ጋር ተማክሮ ይሁን የራሱ ለብቻው ያቅደው እቅድ ነው የሚለው እዚ ጋ ምንም በግልጽ የታወቀ ነገር የለም። መጀመሪያው ራሱ ትሁትን ፊልድ ይሄዳ ለረጅም ጊዜ እዛ እቆያለሁ ብሎ ሲነግራት ትሁት በጣም ጥያቄ ፈጥሮባት ነበር። ምን አስብህ ነው? ምንድነው፣ እሱ ምንድነው እቅዳችሁ ብላ ስትነግረው እሱን የምታየው ይሆናል ብሎ ነው የነገራት እንጂ ይሄን አስቤያለሁ ይሄንን ለማድረግ አቅጃለሁ ብሎ ምንም የነገራት ነገር የለም። ትሁትም ካሌብ እዛ ቤት ተሸፋፍኖ ሲገባ እውነትም የሽማግሌ እህት መስላት አለችና ለዛም ነው እሷም እንደዛ ነው ትሪት ያደረገቻት፣ እና እንደዛው ነው የተንከባከበቻት ማለት ነው። ለዛም ነው በስተ መጨረሻ አሁን ቲና መታ ኪችን ውስጥ በጣም ትሁትን አመናጭካት። ከዳኒ ጋ ያለኝን ጊዜ እንዳትረብሽኝ ከዳኒ ጋ ጊዜ ማሳለፍ እፈልጋለሁ ብላት ተናግራ ስትወጣ ካሌብ እዛ ጋ ደንግጠው የተሸፋፈነውን ከፊቱ ላይ አንስቶ ወይኔ ካሌ ብሎ ሲጨው ትሁትም የጨዎቹ ለዛ ነው በጣም ደንግጣ ማለት ነው። እዛ ጋ የተቀመጠችው ሴት እንደሆነች ነው የምታውቀው እንጂ ተሸፋፍነ ያለች ሴት ደግሞ ከላዩ ላይ ስትገልጽ ወንድ ስትሆን ትሁት እዚህ ጋር ብትደነግጥና ብትጮውም የሚያስገርም ነገር አይደለም ማለት ነው። ከመጀመሪያውኑ ለትሁት ቢነግራትና ይሄን ይሄን እናቅጃለሁ ብሎ ያን እቅዱም ቢነግራትና ውጭ ወጥቶ ራሱ እንደ ሽማግሌው እህት እንደ አክስቶ ሆኖ ቢመጣ ራሱ ትሁት እዚህ ጋር ምንም አያስጨዋትም ነበር። ግን እዚህ ጋር በጣም ጥያቄ የሚፈጥር ነገር ሁለቱንም ሊፈትናቸው ሊያያቸው ፈልጎን ወይስ ምንድን ነው የሚለው በጣም ጥያቄ ያነሳል ማለት ነው። ባለፈውም ቲና ትሁት ደበደበችኝ እና ልጃችን ወረደ ብላ የውሸት ዜና ለሱ ነግራ ያኔ ትሁት ላይ በጣም ጮኸ ነበር። አሁን ደግሞ ካሌብ እያደረገ ያለው ነገር ሁለቱንም ለማየት ነው፣ እንዲህ የሚል ጥያቄ ያነሳል ማለት ነው እዚህ ጋር ቲና እንደዚህ ነች፣ ቲና እንደዚህ ነች ብሎ አባቱና ትሁት የሚነግሩትን ሰምቷል። እናም ደግሞ በዚህ በኩል ቲና ደግሞ ትሁት እንደዚህ ነች፣ መጥፎ ነች፣ እንደዚህ ታደርገኛለች፣ አታከብረኝ የሚያለች ከዚህ በፊት ብዙ ነገር ስትነግረው ነበር። አሁን የካሌብ ይሄንን ነገር ማድረግ የካሌብ እዛ ቤት ውስጥ የአባቱ እህት እንደ አክስቱ ሆኖ መግባት ሁለቱንም ለመፈተን ይመስላል። እውነትም ትሁት እውነተኛ ነች ወይስ ቲና እውነተኛ ነች የሚለውን ለማረጋገጥ ይመስላል። ለዛም ነው ትሁትን የሚያደርገውን ነገር የሚያደርገውን እቅዱን የደበቃትና ውጪ ወጥቶ እንደ አክስቱ እዛ ቤት የገባው ማለት ነው። ሽማግሌው ቢሆን የሆነ እቅድ ቢኖረው ይነግራታል። ከዚህ በፊት ሽማግሌው ሲያደርጋቸው የነበረውን እናም ደግሞ ለማድረግ ያሰበን እቅዱን ራሱ ይነግራት ነበር ለትሁት ማለት ነው። ካሌብ ደግሞ ምንም አልነገራትም ና ወጥቶ ከሁሉም ሰው ተደብቆ ነው ወደ ውጭ ሄደና ልብስ ቀይሮ ተሸፋፍኖ እንደ ትልቅ ሴት ሆኖ እንደ አባቱ እህት እንደ አክስቱ ሆኖ እዛ ቤት የገባው ማለት ነው። እዚህ ጋር ትሁትንም ቲናንም ለመፈተን ይመስላል ማለት ነው። ለዛም ነው አሁን እውነተኛ የቲናን ማንነት እዛ ጋር ተረድቷል። ና እነሱ የሚያወሩትን ነገር ያመነ ይመስላል። ለዛም ነው በስተ መጨረሻ እየጫወና ወይኔ ካሌብ ብሎ ከፊቱ ላይ የገለጠው ማለት ነው። ይሄንን ረጅም መንገድ ከሚሄድ ደግሞ መጀመሪያውኑ ትሁትና አባቱ ሲነግሩት ነበር ትሁትን ባያምናት ራሱ እዛ ጋ አባቱን ማመን ነበረበት። እዛ ጋ ከዚህ በፊት አባቱ ታሞ በነበረበት ሰዓት ቲና እሱ ላይ ስታደርግ የነበረውን ነገር ሁሉ ሰምቷል። ሁሉንም ነገር ሽማግሌው ነግሮታል። ትሁት እዛ ጋ የውጪ ሰው ነች፣ እንደ ሰራተኛ ነች እዛ ቤት የገባችው ምናልባት እሷ ልትዋሸኝ ትችላለች ብሎ ቢያስብ ራሱ እዚህ ጋር ደግሞ አባቱን መስማት ነበረበት። ግን እሱ በራሱ መንገድ ሊያጣራ ማን እውነተኛ ነው ማን ውሸተኛ ነው የሚለውን በራሱ መንገድ ሊያጣራ ይመስላልና እዛ ቤት ድጋሚ መጥቷል ማለት ነው። ዳኒ እና ቲና ራሱ ሳሎን ቁጭ ብሎ ሲያወሩ የነበረውን ሰምቷል። ቲና እዛ ጋ ሽማግሌውን ይዤ ሄጄ ቤቱን አስፈርመዋለሁ እኔ ከገንዘብ በላይ ቤት ነው የምፈልገው ብላ ነገረችው ና ቀጥላም ደግሞ ልጁንም አባቱንም እናሳብዳለን ብላ ስትነግረው ደንግጦ ወጥቶ ሄዶ ነበር ካሌብ ደግሞ ደንግጦ ወደ ኪችን ሄዶ ነበር ና ይሄ ነገር በጣም አናዶት በጣም አብከንክኖት ነበር ማለት ነው። ግን ቢሆንም እሱ እነሱን ባለማመን ስሜት ውስጥ ሆኖ በራሱ መንገድ ሄዶ አጣርቷል ማለት ነው። ከዚህ በኋላ ደግሞ የሚወስነው ውሳኔ አብረንምና ይሆናል ማለት ነው። እዛ ጋር ዳኒ ና ቲና ደግሞ ሲያወሩ የነበረው መጀመሪያ ካሌብ ፊልድ ከመሄዱ በፊት ዳኒን ቲናን ላንተነው ነው አደራ ሰጥቻት የሚሄደው ብሎ ካሌብ ሲነግረው፣ እነሱ እንደውም ወደ ውጭ ወጥቶ ሲስቁበት ሙድ ሲይዙበት ነበር ማለት ነው። ይሄ ሞኝ ለኔ ነው እንዴ አንቺን አደራ የሚሰጥሽ? እያሉ ዛጋ ሲስቁበት ነበር። በእነሱ መልከታ ካሌብ ምንም የሚያውቀው ነገር የለም ስለነሱ ግንኙነት። በቃ እነሱ የሚያስቡት ካሌብ እኛን የሚያውቀው እንደ እህትና እንደ ወንድም ነው የሚያውቀው የእኛን ነገር እውነተኛ ማንነታችንን አያውቅም ብሎ ስለሚያስቡ እዛ እሱ የሚያወራውን ነገር እሱ የሚያደርገውን ነገር እንዳለ እንደ ሞኝነት እየወሰዱት እነሱ እንደውም እሱ ላይ ተሳቁ እየተዘባበቱበት ነው ማለት ነው። እዚህ ጋር ደግሞ ካሌብ እያደረገላቸው ያለውን ነገር እነሱ ምንም ያወቁት ነገር የለም። ለዛም ነው እሱ ላይ የሳቁ እሱ ላይ እየቀለዱ ያሉት ማለት ነው። አሁን ቀጣይ ላይ በጣም የሚያጓጓ ነገር እዛ ጋር ካሌብ አሁን በስተመጨረሻ ያየነው ካሌብ እዛ ጋር ቲና ያደረገችው ነገር የተናገረችው ነገር በጣም አስጮ ተናዶ ወይኔ ካሌብ ካሊብ ብሎ ጭኋል ማለት ነው። አሁን እዛ ጋ እውነት ካሌብ ነኝ ብሎ ራሱን ለነሱ ያሳያል ወይስ ከዚህ በፊት ሽማግሌው ሲያደርግ እንደነበረው እውነትም እንደ አክስቱ ሆኖ እዛ ቤት ተሸፋፍኖ እነሱ የሚያደርጉትን ነገር ከዚህ በኋላ የሚያደርጉትን ነገር አጣራለሁ ብሎ ረጅም ጊዜ ወስዶ እንደዛ ቁጭ ይላል የሚለውን እሱን እስካሁን አላወቅንም። የምናይ ይሆናል ግን ይሄንን ሁሉ መንገድ ከሚሄድ ይሄንን ሁሉ ረጅም መንገድ ከሚሄድ አባቱም ከዚህ በፊት ሲነግረው የነበረውን ሰምቷል። እናም ደግሞ የተወሰነም ቢሆን በአንደኛው ቀንም ቢሆን የነሱ ማንነት እነሱ የሚያደርጉት የሚያደርጉትን ነገር አይቷል። ከአሁን በኋላ ይበቃልና እዛ ጋር ከቲና ጋር ያለውን ነገር እዛ ጋር ጨርሶ ሁለቱንም ከዛ ቤት ቢያስወጣቸው ይሻላል እንጂ ይሄ ነገር ምናልባት ወደፊት ሁሉንም ዋጋ ሊያስከፍላቸው ይችላል ማለት ነው።